አሪፍ ዜና ለማንቸስተር ዩናይትድ። ማንቸስተር ዩናይትድ እና ሩበን አሞሪም ኮቢ ማይኖን በሚገባ መጠቀም የሚያስችላቸውን ጥረት እያደረጉ ይገኛሉ። ከሌሎቹ ተጫዋቾች በተለየ ሩበን አሞሪም በኮቢ ማይኖ ላይ እየለፋ ስለመሆኑ የቅርብ ሰዎች መረጃን ጠቅሰው ትልልቆቹ ሚዲያዎች እያስነበቡ ይገኛሉ። ምናልባት በቀጣዮቹ ጨዋታዎች ላይ ኮቢ ማይኖ የመጀመሪያ ተሰላፊነትን እድል ሲሰጠው ብታዩ እንዳትገረሙ። ቶተናም ስፐርስ አይሸጥም ተብሏል። ከጥቂት ደቂቃዎች በፊት በተነገረው ሰበር መረጃ ከዳንኤል ሌቪ ጋር ከተለያየ በኋላ ቶተናም ስፐርስ ለሌሎች ባለሀብቶች በቋሚነት ሊሸጥ እንደሚችል በሰፊው ሲነገር ነበረ። ደግሞም የአሜሪካ ባለሀብቶች ይህንን ጥያቄ አቅርበዋል። የቶተንሃም ሰዎች ግን በሚገርም ፍጥነት የመሸጥ ፍላጎት የለንም ብለው ሸኝተዋቸዋል። የሊቨርፑሉ አዲስ ተከላካይ ተጫዋች ሊዮኒ አንድ ዓመትና ከዛ በላይ በጉዳት ምክንያት ከሜዳ እንደሚርቅ ተነግሯል። አሰልጣኝ አርነስሎት ስለ ሁጎ ኢኪቴኬ እና በዚህ ልጅ ላይ የሚወሰድ እርምጃ ስለመኖር አለመኖሩም ሀሳባቸውን ተናግረዋል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጠልን። እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርግ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 እናመሰግናለን ወደ መጀመሪያው መረጃችን ስንሄድ ቶተናም ሆትስፐርስ በሌሎች አዳዲስ ባለሀብቶች እጅ ሊገባ ይችላል የሚለውን የሰፋ ስሜት የሚያከሽፍ አንሸጥምም እኛ የቶተናም ሆነን እንቀጥላለንም የሚል አቋም በክለቡ ከፍተኛ ድርሻ የባለቤትነት አቅም ባላቸው ኢኤንአይሲ ግሩፖች ወዲያው ነው የተነገረው። በነገራችን ላይ ብሩክሊን ኢራቅ የሚባል የቀድሞ የአሜሪካን ዲጄ አሁን ደግሞ ናሳ ውስጥ ይሰራል የተባለ ሰው ነው ይህንን የመግዛት ፍላጎት ያሳየው። ለእኛ ሀገር ዲጄዎች እኔ እኮ አልተራራቅብህም። እንዴት ዲጄና ናሳ ቶተና ሞትስፐርስ ግን አይሸጥም። ለማንኛውም ቶተና ሞትስፐርስ ለአሁን ያሉት ባለቤቶች ከክለቡ ጋር በቃ ምንም ምንም ምንም ጥርጥር የለውም እኛንን አብረን የምንቀጥለው የሚል ሀሳባቸውን ሰጥተዋል። የቦርዱ ሰዎች እና የኢኤንአይሲ ሰዎች ኮንፊርም ያደረጉት ወይም በሚገባ አረጋግጠው የተናገሩት ቶተና ሞትስፐርስ ኢዝ ኖት ፎር ሴል በቃ አይሸጥም። ስለዚህ አዲስ ባለቤት ወደ ቶተናም ሆትስፐርስ የሚመጣበት ምንም አይነት ምክንያት የለም። የቀረበ ጥያቄ አለ ኢንፎርማሊ የመግዛት ፍላጎት ይዘው የመጡ ሰዎች አሉ፣ ግን ከቶተናም ጋር መቀጠል የምንፈልገው እኛ ራሳችን ነን ስላሉ ቶተናም አይሸጥም የሚለውን ነገር ማንሳት አለብን። የሰሜን ለንደን ጎረቤቱ አርሰናል በቶተናም ሽያጭ ዙሪያ ከዚህ በኋላ ምንም የለም ማለት ነው በጣም ትልቅ ትኩረት የሳበ ጉዳይ ነው የነበረው። ስለዚህ አሁን በተረጋጋ ሁኔታ ተጫዋቾችም አሰልጣኞችም ስራቸውን የሚያከናውኑበት እድል አለ። ደጋፊዎችም በዛው ልክ ማለት ነው። ስለዚህ አሜሪካ ካን ግን፣ እንደው አሜሪካንን በተመለከተ እንደው የሚከፈለውን ሁሉ መስዋዕትነት እከፍላለሁ ስለ ማለቷ አሰማሽ አይደል? እስራኤልን ከዓለም ዋንጫ ለማገድ የሚደረገውን ጥረት በተመለከተ የሚደረገው ነገር በሙሉ አደርጋለሁ፣ እሷ እንዳትቀጣ አልኩ። ይሄ የዶናልድ ትራምፕ አቋም ነው። በቃ የአሜሪካ አቋም ነው። አሁን እስራኤል መቀጣት አለባት ጄኖሳይድ ፈጽማለች ብለው የሚያምኑ ሰዎች አሉ፣ የሚናገሩ ሀገራት አሉ። ስለዚህ እስራኤል እንደዚህ ያለ ነገር ካደረገች ራሻ ላይ የተወሰደውን አይነት እርምጃ ከስፖርቱ የማገድ ውሳኔ እስራኤልንም እንደዚሁ ሊነካት ወይም ነክቷት ሊያልፍ ይገባል ብለው የሚያምኑ ሰዎች አሉ። ስለዚህ የአሜሪካ ሰዎች ደግሞ የሚሉት ምንድን ነው? እስራኤል ላይ የሚወሰድ ማንኛውም እሷን ከዓለም ዋንጫ የማገድ ውሳኔ ካለ ያንን አልቀበለውም። ምን አለች አሜሪካ ስላልሽ ነው። አይ እኮ ሀሳቧን በግልጽ አስረድታለች። ምን አይነት እከላከለላት ለእስራኤል፣ ይገርማል ግን አንዳንድ ጊዜ በቃ ማጠበቃቸው አስተያየቶች ና የማጠበቃቸው አቋሞች እንደዚህ ይገለጻሉ። አሁን እንደነ ኤሪክ አንቶን አይነት ሰዎች ኤሪክ አንቶና በግልጽ ወጥቶ እስራኤል መቀጣት አለባት። ምክንያቱም ራሽያ ዩክሬንን ወረረች በተባለ በምን ያህል ፍጥነት ነው የስፖርት ማህበራቱ ወጥተው ራሽያንና የራሽያን ስፖርተኞች አገደናል ያሉት። ስለዚህ እስራኤልስ በፓሌስቲኒያን ላይ እየፈጸመች ባለችው ጥቃት እና እየሞቱ ባሉት ህጻናት እና እናቶች ጭምር ይሄ ቅጣት ለምንድን ነው እሷን የማይነካው? ራሻን የሚያስቀጣ ነገር እስራኤል ስታደርግ ለምን አትቀጣው ነው እና ይሄንን የሚደግፉ በጣም ብዙ የአውሮፓ ሀገራት አሉ። አሁን እንግዲህ አሜሪካ ገባችና እስቲ እናያለን ስትል መጀመሪያ እንድትቀጣ ምናምን የሚያስቡት ሁሉ ሸብረክ ሊሉ ይችላሉ ይላሉ። ግን በቃ እኔ ይታገላሉአለች እንዳትቀጣ እስራኤል እስራኤል መቀጣት የለባትም። እኔ ደግሞ ቆይ እስኪ ታልፋለች መጀመሪያ ምናምን እያልኩ ነው። ግን ግን ተጽዕኖ አሳዳሪነቱ ምን ያክል ነው እነሱ የሚመኙት ምንደሆነ ታያለች። ተወዳድረው ቢወድቁ ይሻላቸዋል ተከልክለው ቀሩ ከመባል። ማለት ይሄ ማለት ፖለቲካሊ ወይም በተለይ በዲፕሎማሲው ትልቅ ኪሳራ ነው የሚሆነው። እስራኤል እንዲህ አደረገች የሚለውን ነገር ማረጋገጫ ተደርጎ ይወሰዳል። የዓለም ሀገራት በዛ ያሉት አበሩባት። ይሄ ለፓለስቲንያን በጣም አሪፍ ነው፣ ለእስራኤል ደግሞ ፖለቲካሊ ዲፕሎማቲካሊ በጣም በጣም በጣም ትልቅ ጉዳት ሊኖረው ይችላል የሚለውን ለማሳየት ነው ጉዳት በዚህ ሰዓት ላይ በስፋት የሚሰሙ ወሬዎች ከጉዳት ጋር ደግሞ እያያዛሉ። እስኪ ልክ ነው። ፓልመርም አለ ያው የፓልመርም አለ እንዲሁም የፓልመርን ጉዳይ በተመለከተ ማሬስካም እንደዚሁ በሰጡት አስተያየት ላይ ከሁለት እስከ ሶስት ሳምንት ይቆያል ወይም ረፍት ማድረግ አለበት ብለው አስተያየታቸውን ሰጥተዋል። ይህንን እኛ ወስነናል ብለው ነው የተናገሩት። የምናስታውስ ከሆነ ከማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ ተቀይሮ ሲወጣ ተቃውሞ ነበርኩ። ምክንያቱም ፓልመር ጉዳት እንዳለበት ወይም በጉዳት ምክንያት ተቀይሮ እየወጣ እንደሆነ የሚያውቁ ሰዎች አልነበሩ። ያንን የሚያውቁት ያው ማሬስካና ሌሎች የቡድኑ አባላት ናቸው። ግን ከዛ በኋላ ከጨዋታው በኋላ በሰጡት አስተያየት ላይ ጉዳት ስላጋጠመው ነው ተቀይሮ የወጣው ብለው እሳቸው ተናግረዋል። አሁን ደግሞ ኢንዞ ማሬስካ ሲናገሩ ፓልመርን ፕሮቴክት ማድረግ አለብን የሚል አስተያየት አላቸው። ስለዚህ ያንን ለማድረግና ተጨማሪ እረፍት ማግኘት ስላለበት ከሁለት እስከ ሶስት ሳምንት ለሚደርስ ጊዜ እረፍት እንዲያደርግ እናደርጋለን ፓልመርን እና ወደ ጨዋታ የሚገባበት እድልም ደግሞ የለም፣ መቶ በመቶ ሪከቨር ማድረግ አለበት ብለው አስተያየታቸውን ሰጥተዋል። ይሄ አንድ የተሰማ ነገር ነው። የማንቸስተር ሲቲና የቼልሲ ተጫዋቾች ላይ ጉዳት በዚህ የውድድር ዓመት ብዙ ሊያጋጥማቸው ይችላል ተብሎ ይሰጋል። የእንግሊዝ ፕሪሚየር ሊግ ማለት ተሳታፊ ክለቦች ከሆኑት መካከል ማለት ነው። ምክንያቱም በዚህ በክለቦች የዓለም ዋንጫ ላይ ተሳታፊ ስለነበሩ፣ ቼልሲም ደግሞ እንዳየነው እስከ መጨረሻው ድረስ ስለተጓዘ ተጫዋቾች የመድከም በጣም ቢዚ የመሆን ነገር ያጋጥማቸዋል፣ ከሌሎች ተጫዋቾች በተለየ ሁኔታ ማለት ነው እና ሁለቱ ተጫዋ ሁለቱ ክለቦች ላይ እንዲህ አይነት ድካምና ጉዳት ይሰጋ ነበር። በፔፕ ጓርዲዮላና በማንቸስተር ሲቲም በኩል ተጫዋቾች እየተጎዱ ነው። ግን ያው ሌሎቹን የሚያካትት ይመስለኛል። አሁን በተለየ ሁኔታ ማንቸስተር ሲቲና ቸልሲ ላይ ተለይቶ ጉዳት በአብዛኛው አልተመለከት ንም ሌሎቹንም ክለቦች ላይ ጉዳት እያየን ስለሆነ ነው። ግን የውድድር ዓመቱ የበለጠ ሰፋ እያለ በሚሄድበት ወደ አጋማሽ በሚደርስበት ጊዜ ላይ ግን እንደነዚህ አይነት ተደጋጋሚ የጉዳት ዜናዎችን ከክለቦቹ በኩል ልንሰማ እንችላለን የሚሉ ሪፖርቶችም አሉ። ይሄ የቸልሲን ጉዳይ በተመለከተ ነው። ግን ጉዳት ግን ሲባል አሁን የሊዮኒ ነው ትንሽ ነው ያሳዝነው። የሊዮኒ ትንሽ ሰፋ አርጎ ለማየት ሊዮኒ ኤሲኤል ነው ጉዳቱ የተባለው ይሄንን ጉዳት ነበር የአርሰናል ሰዎች ለኖኒ ማድዌኬ የፈሩት ኤሲኤል እንዳይሆን እንዳይሆን በኋላ ትልቅ ዜና ተደርጎ እነ ዴቪድ ኦንስ የንም ሲያወሩት የነበረው ተጎድቷል። ሁለት ወር አካባቢ ከሜዳ ይርቃል፣ ግን ኤሲኤል አይደለም እና የተሰረ ቢግ ሪሊፍ ለአርሰናል እያሉ ነበር ሲናገሩ የነበሩት ለአርሰናል ትልቅ እፎይታ ነው ብለው ያስቀምጡ ነበረ። ምክንያት ስታያቸው ምክንያታቸው አሁን ያልኩት የኤሲኤል አይደለም ነው። የዚህ ልጅ ግን የኤሲኤል ሆነ። አሁን ይሄ ልጅ የሊቨርፑልን የመከላከል አቅ ወደ ተሻለ ደረጃ እንዲወስዱ በአማራጭ ማለት ነው። አሁን ምንም ጥርጥር የለውም። ለአሁን አይሆንም፣ በቃ አለቀ። ይሄ የውድድር አመት ለአሁን አይሆንም ስልሽ ለዘንድሮ የውድድር አመት ባይጎዳም አይሆንም። አሁን ግን ትንሽ ሪሊፍ ይሰጣቸው ነበር። ባካፕ የሆን ነበረ ነው የመጣበት ዋነኛ ዓላማው፣ በባካፕ ፕላንነት ነው። ልክ አሁን ጆ ጎሜዥ አለ፣ ሊዮኔ አለ፣ ኢብራሂማ ኮናት የሆነ ነገር ቢሆን ቨርጅል ቫንዳይክ አንድ ነገር ቢሆን ኦፕሽን ለስ ከሚሆኑ ተብሎ የመጣ ነው። ለልጁ በጣም ብዙ ጥሩ ምስክርነቶች ይሰጣሉ። ግን ኢብራሂም ኮናቴ እና ቨርጅል ቫንዳይክ እያሉ እነሱን እዛ ቦታ ላይ ያስቀምጣል ብሎ ደግሞ ማሰብም ደግሞ በጣም አስቸጋሪ ነው። ስለዚህ ይሄንን ከግምት ውስጥ እናስገባና የዚህ ልጅ ጉዳት ከዓመት በላይ ያ ማለት እስከሚቀጥለው የውድድር ዓመት መጀመሪያ ድረስ ተጀምሮም የተወሰነ ጊዜ ዓመት ካሉን እንግዲህ የዛሬ ዓመት ማለት ነው የሚመለሱ በጣም አርነስሎትም በጣም ሲናገሩ ነበር ከዚህ ከክሪስታል ፓላስ ጋር ካለው ጨዋታ በፊት ባለው ጋዜጣዊ መግለጫቸው ላይ እሳቸውም ሲናገሩ ነበር በጣም ነው የሚያሳዝነው ብለው ተናግረዋል። ለምንድን ነው ይህንን የምናገረው? ያሉት እንዳልከው ለባካፕ ነው ይህንን ጆቫኒ ሊዮኒ የተባለውን ተጫዋች በዋናነት የሚጠቀሙት። ለዛም ነው ከካራባው ካፕ ጨዋታ ላይ የተሰለፈው ከሳውዛምተን ጋር በነበረው እና ሊቨርፑል ባሸነፈበት ጨዋታ ላይ ሰባ ስምንተኛ ደቂቃ አካባቢ ላይ ነው የተጎዳው እና እስከዛ ደቂቃ ድረስ ግን በጣም የሚገርም እንቅስቃሴ ነበር የሚያሳየው እና ለሱ በጣም አሳዛኝ የሚሆነው ብለው የተናገሩት አንደኛ የመጀመሪያ ጨዋታውን ነው እያደረገ የሚገኘው። በጣም ወጣት ተጫዋች ነው። በመጀመሪያ ጨዋታው ላይ በጣም ደስ ብሎት አለ እና በመጀመሪያው ጨዋታ ላይ ደግሞ እንደዚህ አይነት ፐርፎርማንስ እያሳየ ነው። እና በቃ እንደዚህ ብዙ ጊዜ የምታገኘው አይደለም። በመጀመሪያ ጨዋታ ላይ ይሄ አይን ውስጥ የሚገባ እንቅስቃሴ ማድረግ የምታገኘው ነገር አይደለም። እና በዛ ሁኔታ ውስጥ ሆኖ ነው የተጎዳው። ትንሽ ፖዘቲቭ ነገር ብዬ የምናገረው አሉ። ከዚህ ታሪክ ውስጥ ፖዘቲቭ ነገር የለው፣ ምክንያቱም አንድ አመት ለሚጠጋ ጊዜ ከሜዳ ይርቃል። ግን ትንሽ ፖዘቲቭ ነገር ብዬ የምናገረው በጣም ወጣት ተጫዋች መሆኑ ነው። አስራ ስምንት አመት ሆኖ በነገራችን ላይ ስለዚህ ገና ወደፊት ረጅም የእግር ኳስ እድሜና ህይወት ያለው ተጫዋች ነው። ስለዚህ ተመልሶ መጥቶ እንደገና ራሱን የሚያሳይበት ትልቅ እድል ይኖረዋል ብለን እናስባለን። ፖዘቲቭ ነገር ከዚህ ጉዳት ውስጥ ወይንም ደግሞ ከዚህ ሂደት ውስጥ እናውጣ ከተባለ አንድ ልንናገር የምንችለው ከባድ ቢሆንም ግን ልንናገር የምንችለው ይሄንን ነው ብለው እሳቸውም አስተያየታቸውን ሰጥተዋል። ከዛ በኋላ ግን አሁን ማርክ ጉን ከክሪስታል ፓራስ ስላላስፈረሙ ይቆጮታል ተብለው ጥያቄ እንደገና እየቀረበላቸው ነበር እሳቸው አይ ስለዚህ ጉዳይ ሌላ ቀን ብናገር ነው የምመርጠው ብለው አስተያየታቸውን እንደዚሁ ሰጥተዋል። አሁን ማርክ ጉዌ የክርስታል ፓላስ ተጫዋች ነው እና ለክርስታል ፓላስ ደግሞ ምን ያክል ወሳኝ ተጫዋች እንደሆነ ሁላችንም የምናውቀው ነገር ነው። ጎበዝ ተጫዋች ነው። በዛ ላይ ክርስታል ፓላስ እንደ የአስራ ሰባት ጨዋታዎችን ሳይሸነፍ መቀጠል የቻለ ነው እና ለዚህ ሂደቱ ደግሞ ትልቁን አስተዋጽኦ ካበረከቱ ተጫዋቾች መካከል አንደኛው ማርኩዌ ነው ብለው አስተያየታቸውን ሰጥተዋል። አሁን በሊቨርፑል በኩል ቫንዳይክ፣ ጆ ጎሜዝ እንደዚሁም ደግሞ ኮናቴ አሉ ምርጫዎች የመከላከል ምርጫ ላይ የሚጫወቱ እና ዋነኛ ተመራጭ ተጫዋቾችም የሚባሉት እነዚህ ናቸው። ግን እንደተባለው ሊዮኒ ባይ ጎዳ ኖሮ አንዳንዴ ቀለል ለባሉ ጨዋታዎች ላይ አንዳንድ እንደነዚህ አይነት የከረባ ካፕ ጨዋታዎች ላይ አንዳንድ ጊዜም ደግሞ ተቀይሮ ቀብቶ አስር ደቂቃም አስራ አምስት ደቂቃም የመጫወትና የበለጠ ራሱን የማብቃት እድል ይኖረው ነበር ግን መጥፎ አጋጣሚ ነው ያጋጠመው እና አሁን ሊቨርፑል የመከላከል ተጫዋች ችግር ያጋጥመዋል ተብሎ እንደገናም ጥያቄ እየቀረበላቸው ነበረ አንደኛው ነገር ያው የባካፕ ተጫዋች መሆኑ ነው። ግን የበለጠ ነገሩን ከዚህ በኋላ ትንሽ ከባድ ሊያደርገው የሚችለው ሌላ ተጫዋች ከተጎዳባቸው ነው። እየማስበው ነው አሁን፣ መከላከል ላይ ሰፊ ስኳድ ሲኖርሽ አሁን አርሰናል የማይበረግገው አርሰናል የማይፈራው ምናልባት አርሰናል ለምን ዘንድሮ ጉዳት በዛበት የሚለውን ፕሮግራም ለብቻው ልንሰራ እንችላለን። ግን የማይፈሩት ሳካ ሲጎዳ ማድዌኬ ስላለ እኮ ነው። ሳሊባ ሲጎዳ ሞስኩዌራ ስላለ ነው። ገባሽ? አሁን ጋብርኤል ማጋህሌሽ ቢጎዳ ደግሞ ሂንካፔ አለ። እንደዚህ እንደዚህ አይነት ኤኒቲንግ ካን ሀፕን አሁን ለዚህ ልጅ ያጋጠመው ነገር ለሊሆን ኤኒ ፕሌየር ላይ ደግሞ ሊያጋጥም እኮ ይችላል። ስለዚህ እንደዚህ አይነት ነገር ሲያጋጥም ማናለኝ ብለ ስታስቢ አማራጭ የምታጭው ከሆነ ሊቨርፑልን ይጎደዋል፣ ያለምንም ጥርጥር ይጎደዋል። እዛ በተለይ እዛ ተከላካይ አካባቢ ላይ ያሉ ተጫዋቾች የሚጎዱ ከሆነ ያ ነገር ካጋጠመ ሳሳ ማለት ነው። አሁን የተከላካይ ክፍሉ ላይ ያላቸው አማራጭ ሳሳ ምናልባት እንደዚህ አይነት ነገር ሲሆን በሜክሺፍት ፕላን ለመሄድ ይገደዳሉ። ልክ ሶቦስ ላይን ራይት ባክ አርገው እንዳጫወቱት ማለት ነው እንደዛ ሊያደርጉ ይችሉ ይሆናል። ግን አንዳንዴ የተጫዋቾችን ጉዳት ስናስብ እኔ የእውነት ለመናገር ዜናውን ደፍሮ ሙሉ ማንበብ ራሱ አቅም ያሳጣኝ የዚህ የቀድሞ ያርሰናል የአካዳሚ ውጤት የሆነው የቪጋር ሞት ነው። በጣም ነው ያሳዝነኝ። እውነት ለመናገር በሀያ አንድ አመቱ በእግር ኳስ ጨዋታ ወቅት ያጋጠመው ነው። ይሄ ቢሊቪ ጋር ይባላል። አርቴታ እንደውም ዛሬ በሚሰጠው ጋዜጣዊ መግለጫ ላይ ለሱ በቃ ያለውን ስሜት ሁሉ ሲገልጽ ነበር። ሲያከብረው ነበረ በጸሎት መታሰብ አለበት፣ ምናምን አይነት ነገሮች ሁሉ እየተነሱ ነው። በብዙ የአርሰናል ደጋፊዎች እና የቢሊቪ ጋር ነገር በቃ በደንብ አድርጎ ያሳዝናል። አንዳንዴ የእግር ኳስ ተጫዋችነት ህይወትን እንደገና እንድትጠይቂው የሚያደርግሽ ነገር አላል። ልጆቹ ለብዙ ነገር የተጋለጡ ከመሆናቸው አንጻር ይሄ የአርሰናል አካዳሚ ውጤት ነው። ሀያ አንድ አመቱ ነው። እንግዲህ አሁን ቺችስተር ሲቲ ለሚባል ቡድን ነው የሚጫወተው እና በእግር ኳስ ጨዋታ ወቅት ነው ከኮንክሪት ጋር ተጋጭቶ ጭንቅላቱ፣ የጭንቅላት ብሬን ዳሜጅ ያጋጣል ያጋጠመው ማለት ነው እና ያሴ ነው እንግዲህ ህይወቱ ያለፈው በ ሀያ አንድ አመቱ ና በደንብ ያድርጎ ደግሞ የሆነ አሳዛኝ ፊት ያለው ልጅ አለ። ያሳዝናል። በጣም ገና ወጣት ተጫዋች ነው። ትልቅም ተስፋ የነበረው ተጫዋች ነው። እንደገና ደግሞ የቀዶ ጥገናም አድርጎ ነበር መሰለ፣ ግን አልሆነም፣ አልተሳካም እና ገና በዚህ እድሜው ነው ህይወቱ ሊያልፍ የቻለው። ያው እግር ኳስ ላይ እንደነዚህ አይነት ነገሮች ይሰማሉ ግን ትንሽ እንደ ተመስገን የምንለው ቶሎ ቶሎ የሚመጡ ዜናዎች አደሉ አደሉ አደሉ። ወደ ሊቨርፑል ሌላኛው የመጨረሻ ወሬ ስንሄድ ሁጎ ኢኪቴክን በተመለከተ በጣም ባጭሩ ለመግለጽ አሰልጣኝ አርን ስሎት አልቀጣሁም ብለዋል። እንግዲህ ሰሞኑን በጣም ኮሚክ ነገር አድርገዋል። ሁጎ ኢኪቴኬ ተቀይሮ ምንድን ተቀይሮ ምን ልበለው፣ እንዴት በቃ ገልጸ ነው አላ ያው እሳቸው ሲና የነገሩ የት ነገር ከሱ የቀይ ካርድ ጋር በተያያዘ በጣም ሲያስቀን ነበር። እኛም ስናነሳው ነው ምን አርጉ ነው የሚለን። ያ ነው ው እንደው በ ልዩ ጎል ያገባ ይመስል አሉ በጣም ልዩ ጎል ያገባ አራት አምስት ተጫዋች አልፎ ኮርነሯ ላይ ያገባ ይመስል ማሊያ ምን ያስወልቀዋል። በቃ እሱ ጠርቶ ጎትቶ ቼዛን ማድነቅ ሲገባው ብሎ በጣም መነዳዳቸውን የሚያሳይ እንደውም እሱ ፒድ የሚለውን ቃል ሁሉ ተጠቅመውት ነበረ እኳ አንስተናል። ስለዚህ ይሄ ልጅ ይቀጣ ይሆን በሊቨርፑል ያደረገው ነገር ተብሎ ነበረ። ይህንንም ደግሞ የመቀጣት ኤክስፔክቴሽን ያላቸው ሰዎች ለእኔ ገርሙኛል። ምንም የሚያስቀጣ ነገር ተጠየቁ። ግን እዛው ጋዜጣዊ መግለጫው ላይ ተጠየቁ፣ ይቀጡታል ወይ እንደ ክለብ እንደ አሰልጣኝ ይወስናል ወይ ያልተገባ ድርጊት ስለሆነ ያደረገው ተብሎ ሲጠየቁ፣ አይ እሱ እኛ አንቀጣውም። ይሄንን ማንቀጣበት ዋነኛ ምክንያት ልክ እንዳልሆነ ስህተት እንደሰራ አናግሬዋለሁ፣ ነግሬዋለሁ እና ይቅርታ ብሏል ይቅርታ ደግሞ ሲል አርንስሎትን ብቻ ሳይሆን ሙሉ የቡድን አባላቶችን በፊት ለፊት ተገኝቶ የሰራውት ነገር ልክ አይደለም፣ ስለዚህ እንደዛ በቃ ይቅርታ ጠይቋል ያሉት እሳቸው ሲናገሩ ሁሉንም የቡድን አባላቶችን በሙሉ ይቅርታ ጠይቋል እና ከዛ አልፈን ደግሞ የሰራው ስህተትን አምኗል። ከዛ አልፈን ደግሞ እንደገና የምንቀጣበት ምክንያት የለም፣ ወጣት ተጫዋች ነው። እናም ደግሞ ሂዩማን ቢንግ ነው ብለው ተናግረው በቃ ሰው ነው፣ አንዳንድ ጊዜ ስህተት እንደዚህ አይነት ነገር ልትሰራ ትችላለህ ብለው እሳቸው ማብራሪያ ሰጥተዋል። ስለዚህ አሁን የክርስታል ፓላስ ጨዋታ ያልፈዋል። ከዛ በኋላ በሚኖሩ ጨዋታዎች ግን አርን ስሎት እንደፈለጉ ሊጠቀሙበት ይችላሉ ማለት ነው። የመጨረሻው መረጃችን የሚሆነው ለእኔ የአሪፍ ዜና ነው፣ ለማንቸስተር ዩናይትድ ያለው እውነት ለመናገር ኮቢ ማይኖን ለመጠቀም የሚያስችለውን ሰፊ ዝግጅት እያደረገ ነው ሩበን አሞሪም የሚል ነው። እና ሩበን አሞሪም በኮቢ ማይኖ ላይ ያለውን ስሜት እንድንጠይቅ እስከ መገደድ ድረስ ሄደን ነበረ። ታስታውሺ ከሆነ ለምንድን ነው ይህን ልጅ በተመለከተ እንደዚህ ጨከን ያለ አቋም የያዘው አሞሪም ብለናል፣ ተባብለናል። እና አሁን ግን በደንብ እያዘጋጀው ነው የሚገኘው በተለይ ሂ ሳይድ ኦፍ ዲፌንሲቭ ፕላይ አሁን በሱ በኮቢ ሜኑ ላይ ይጎድላሉ ላላቸው አቅሞች ላላቸው አገልግሎቶች የተለየ ትኩረት በመስጠት እያዘጋጁት ነው የሚገኙት። ለምሳሌ በመከላከል ቡድኑን ማገዝ፣ ሚድፊልድ ሆኖ ስምንት ቁጥር ቦታ፣ ሚድፊልድ ሆኖ ስድስት ቁጥር ቦታ መጫወት አላለን። አሁን ምናልባት ካዚሜሮ በሌለበት ጨዋታ ሁለት ነገሮች ናቸው የተነሱት፣ አንድ የሩብን አሞሪም በጣም ተደስቶበታል አሉ በኮቢ ሜኖ። እንደነዚህ ያሉ ስሜቶች ውስጥም ያለም እንኳን ቢሆን ራሱን ለመለወጥና አሳማኝ አድርጎ ለማቅረብ እየለፋ ነው። ሂ ትራይስ ኢዝ ቤስት አንድ ፐርሰንት ለመስጠት፣ ይሄ ደስ ያሰኛል። ሁለተኛው ነገር ደግሞ እውነን ለመናገር ማኑኤል ኡጋርቴ ላይ ብዙም ደስተኛ መሆን አቃተዋል። ከኮቢ ሜኖ የበዛ እድል እየሰጠውም ኡጋርቴ አሞሪምን ማሳመን አልቻለም ስለዚህ በኮቢ ማይኖ ላይ እምነት ማሳደር ይህንን የኮቢ ማይኖን ዝግጁ የመሆን ፍላጎት የተለየ የልምምር ሴሽን በማዘጋጀት በቃ መርዳት ማገዝ የሚሻል መሆኑን እያመነበት ነው። ስለሆነም በቃ ሰሞኑን በዛ ላይ ነው እየሰሩ የሚገኙት ማንቸስተር ዩናይትድ እና ኮቢ ማይኖ ለማዘጋጀት የአሰልጣኙ ሩበን አሞሪም ማለት ነው። ይሄ በሚሆኑበት ሰዓት ላይ አሁን እንግዲህ ምናልባት ነገ በሚደረገው የማንችስተር ዩናይትድ እና የብሬንት የብሬንትፎርድ ጨዋታ ላይ ኮቢ ሜኖን የመጀመሪያ ተሰላፊ ሆኖ ልናየ እንችላለን። ምክንያት ካዚሜሮ በቼልሲ ጨዋታ ሁለት ቢጫ ካርድ አይቷል። የነገው ጨዋታ ያልፈዋል። ምክንያት ኡጋርቴ ላይ ደስተኛ አይደሉም። ምክንያት ኮቢ ሜኖን ሲያዘጋጁት የከረሙት በስድስት ቁጥር ሚና እንዲጫወት ነው። ስምንት ቁጥሩን ብሩኖ ፈርናንዴዝ ይዘዋል። ስድስት ቁጥሩን ኮቢ ሜኖ ይዘዋል። አሪፍ አሪፍ ነገሮች አሉት። ታለንቱን በቃ ወደውታል። ፍላጎቱን ወደውለታል። ጨዋነቱንም ወደውለታል። ስለዚህ እንዴት ነው በመከላከል ረገድ የተሻለ ስድስት ቁጥር ቦታ ላይ ሊጫወት የሚችለው የሚለውን ነገር በደንብ አድርገው እያሳዩት ነው የሚል መረጃ ወጥቷል። እኔ ከመግፋት ልጆቹን ከመውቀስ ይፎካከር ምናምን ብሎ ከመተው መርዳት ስል ነበረ። በፊትም መርዳት፣ ማገዝ፣ ወደምትፈለጊው ሲስተም ማምጣት በስልጠና አደለ። አሁን በቃ ይህንን እድል ካመቻቹለት ኮቢ ማይኖ ነው የሚገባውን ነገር ማሳየት ነው የሚጠበቅበት ማለት ነው። ልክ ነው። ይሄ ያው ለማንቸስተር ዩናይትድም ለብሩኖ ፈርናንዴዝም ለኮቢ ማይኖም በጣም አሪፍ ነው የሚሆነው ምክንያቱም ብሩኖ ፈርናንዴዝም አንድ ባለመደው በማይመቸው ቦታ ላይ እየተጫወተ እንደሆነ ስንናገር ቆይተናል። ስለዚህ የማይኖና የሩበን አሞሪም ጉዳይን በተመለከተ መደጋገፍ ከመጡ ወደ መደጋገፍ ከመጡ አዎ አንድ በጣም አሪፍ ነገር ነው ብሎ ማንሳትም የሚቻል ይመስለኛል ለ አሁኑ ይበቃል መሰለኝ። አዎ ለአሁኑ ይበቃል። እንግዲህ መልካም የደመራ ጊዜ እንዲሆንም ደግሞ እንመኛለን። ደግሞም ሌሎች አዳዲስ መረጃዎችን ይዘን ዳግም ወደ እናንተ እንመጣለን። ይህንን ሸገር ስፖርት ዊዝ አበበ ግደ የዩትዩብ ቻናላችንን ሰብስክራይብ አድርጎ የደውል ምልክቱን ተጫኑት። ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ስለ ድጋፋችሁም በጣም እናመሰግናለን። ኢትዮጵያ ለዘለዓለም ትኑር።